እኔ እገረመሽኛል ኢየሱስ አንዴ ይወጣለት ነው። አንቺ በጣም እየተቀየርሽ ነው። አንቺ ራሱ እንደ ምን ሆነሻል እንዴ? እስኪ እንደ እንደ ልማዱ ልጮህባት ይሆናል። እኔ ኮብነት አውርተንበት ምናምን አንድ ላይ የሚሆኑበትን መንገድ ንብረቷን ከሰጣት በኋላ እንድናመቻች ብዬ ነው የመጣሁት። አንቺ ራሱ አንቺ አዩ አንቺ ራሱ የሆነ ነገር ነክቶሻል። እኔ ጤነኛ አይደለሽም። የሆነ ነገር አስነክቶሻል። የሆነ ነገር አስነክቶሻል። እንዴት ነው እየተቀየርሽ አንቺ ራስሽ?

እኔ እጅግ በጣም ሰላም ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ፣ ሰሞኑን ያው እንዳያችሁት በጣም ደስ የሚል ነገር አለ። ማለትም ያው የሰው ደስታ የሚያስደስት ያው ደስ ብሏቸዋል ብዬ ተስፋ አደርጋለሁኝ። የወይኑን እና የፍቄን ጉዳይ እንግዲህ ያው እያያችሁት ነው። በነገራችን ላይ ክረምት ገብቷልና በጣም ቡቅጥ የሌላ ታሪክ ውስጥ ገብቻለሁኝ። ታሪ ማለት ነው ባሮኬ እንዴት ነው ክረምት እና ውድ ቤተሰብ እንግዲህ ይሄንን ቪዲዮ ስንሰራላችሁ ሜቢ ሊቆይ ይችላል። ያው የምለቀቅበት ቀን ግን ቪዲዮ ሰርተን ፍቄ ጋር እንግዲህ ያው ደስ የሚል ነገር አሳይቶኝ ቤት እየሰራ እንደሆነ ማለት አላቅም። እንግዲህ እኔ ቤቷ ነው ብዬ ነው አምኜ የተቀበልኩትና ያንን ደስታ ደግሞ ለሷ ማካፈል አለብኝ። ከሱ ጋር የሰራተውን ቪዲዮ ሳለቅ እሷ ሳታየው ምን እንደምትሰማት ቤት እየሰራ እንደሆነ እንዲሁም ደግሞ ነገሮቹን አስተካክለው ቤቱን በስሙ አዙሮ አንድ ላይ ሆኖ እንደ አንድ ፍሬም ቢሆን ቢያገኙ ደስ ይለኛል። ምክንያቱም ይሄ ልጅ ወዶ አይደለም። እንግዲህ ያው ከካሜራ ጀርባ አውርተናል መንፈስ ነገርም ነበረ። ያው የሰው ልጅ ለሰው አይተኛም በዚህን ሰዓት፣ ያው የታወቀ ነው ምቀኛ የበዛበት አገር ነው እና ያለ ነው። ስለዚህ ነገሮቹ ተስተካክሎ አንድ ላይ ቢሆኑ ደስ ይለኛል። ስለዚህ ዛሬ ወደ አክስቷ ቤት እየመጣሁኝ ነው። እሺ ካለችኝ ያለውን ነገር ላውራት፣ እንደ ሀሳብ እንደ ሀሳብ ላቀርብላት። ያው ያለው ነገር አይቆምም በህግም ሆነ በምንም ብቻ ንብረቷን ከሰጣት ካስረከባት በኋላ ነገሮች ተስተካክሎ አንድ ላይ የሚሆኑበትን መንገድ ለማስተካከል እየሞከርኩኝ ነው ማለት ነው። እንዲህ ቤተሰቦች እሷም አክስትየም ፍቅር ታሳፍረኛለች ብዬ አላስብም እና ኖ፣ በጣም ደስ ብሎኛል በነገራችን ላይ የሆነት ማለት በስተመጨረሻ ይሄ ነገር መፈጠሩ ስንፈልግ የነበረውም ይሄ ስለሆነ ደስ ብሎኛል፣ በጣም የእውነት። እሷ እኔ ዝናል ከተደሰትኩ እሷም እንደምሰማት እንደምትሰማት መሳል አያቅታችሁ። ዩ ኖ እንገባለን እንገባለን ወይ እዚህ ቤት የሉም እንዳይሆን፣ ባረ እኔ ነኝ

ዝናብለም እንደና ጠፋሽ? ሰሞኑን ዝናበ አለ እኛ ጋም ግን። ሰላም ሰኒዬ፣ እንዴት ነሽ? ካሜራ ደቅኝ የመጣ እንዴት ነሽ? ሰላም ነው፣ ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም። አይ፣ አልገባም እዚህ ችግር አለ። ውጪው ደስ ይላል ዛሬ። እና እንዴት ናቸው? ክረምት ገባ። መጣጤ አስደነገጥኳቸው ዛሬ ትንሽ ደስ ብሎኝ ነውና መምጣት ድንገት ነው። ሰርፕራይዝ ላድርጋችሁ ብዬ ነው ትንሽ ደስም ብሎኛል። ግርም ብሎብኝ ነው የመጣሁት እና ማለት ያው የሆነ ነገሮችን አብረን የምናስተካክሉበት መንገድ ብመቻቸው ብዬ አስቤ ነው የመጣሁት። እንግዲህ እናንተ ናችሁ እንጂ ያልሰማችሁት ቤተሰብ፣ ኦልሬዲ ቪዲዮ ቀርጫለሁ እኔ ይሄኛው ሌላ ቪዲዮ ነው እየቀረስኩ ያለሁትና ማለት እቤት ሰጅ ነበረና ፍቄ ፍቄ ጋር ከጸበል ተመልሶ ወደ ቤት ተመልሶ እንትን እያለ ነው፣ ቤት እየሰራ ነው። ቤቱን አፍርሶ ማለት ነው፣ ያኛው ቤት አፍርሶ ሌላ ቤት እየሰራ ነው ያለው። በጣም ልብ ገዝቷል። እና እስኪ ያለውን ነገር እንድናወራበት ብዬ ነው። ፕራንክ ያረክሽልኝ? አረ የእውነት እና የእውነት ፕራንክ አይደለም። ምን አይነት ቤት ነው የሚሰራው? እኔ ራሱ ደንግጫ አለሁኝ። መጀመሪያ ላይ ማለት በብሎኬት ነው እየሰራ ያለው። መጀመሪያ ያኛውን በረዶው ወረደበት እንደገና ተሰነጠቀ፣ ባለፈው በመሬት መንቀጥቀጡ ምክንያት እና የአባቴን መሬት ሽጬ ነበረ ወርቁንም ሽጬ ጨምሬበት ነው ብሎ ጠርቶኝ ነው እኔን እንትን ያደረገኝ ሰርፕራይዝ ያደረገኝ። እኔ ተደሰትኩት ደግሞ አንቺ በጣም ደስ ይልሻል ብዬ አስባለሁኝ። ሸጥኩ ብሎሽ ነው እግዚአብሔርን፣ አይደለም ሸጠ። ለአንዱ ሽጦ ነው እንግዲህ። አይ እሱ ነው። አዎ ወርቅ ሸጠ። ለምን ወርቁ እንዳይጠየቅ ተብሎ ነው ወርቁን ሽጪ ቤት ሰራው የሚለው የእውነት? እንደዛ እስኪ ተይን እስኪ ተይን እስኪ የማይመስል ነገር ተይን እስኪ። እሱ እሱ ለእሷ ነው ቤት የሰራው። አሁን ለእሷ ነው አስረክባታለሁ፣ ፈርምላታለሁ። ማታትሳ እያጃጃለች ነው አንቺ ራሱ ስራ ያላሽ ምን ሆነሽ ነው? ከሱ ጋር ምትጃጃዩ ነው ወይስ አንቺ ምን ሆነሽ ነው? አረ እንደዛ አይደለም እንደ እንደሱ ሳይሆን እኔ እኮ ደስ ብሎኝ ነው የመጣሁት እኮ የሱ ነገር ስንት አመት ብለነ ብለነ ያለፍልሽ እንዴ፣ ነገር ዛሬ ምኑ ነው የሚያስደስትሽ? የሱ ውሸት ጣፍቶሽ ነው? አዩ አይደለም ሰጣታለሁ እኮ ብሎ አልኩ። አሁን ይሄው በቃ ባፍማ ሁሌ እንዳለኩ ነው። በዛ ላይ እያሳደሰ ነው ያለው እንደ ልማዱ አለማዱ ልጫውትባት ይሆናል። እኔ እኮ እውነት አውርተንበት ምናምን አንድ ላይ የሚሆኑበትን መንገድ ንብረቷን ከሰጣት በኋላ እንድናመቻች ብዬ ነው የመጣሁት። አንቺ ራሱ አንቺ አዩ፣ አንቺ ራሱ የሆነ ነገር ነክቶሻል። እኔ ጤነኛ አይደለሽም የሆነ ነገር አስነክቶሻል። የሆነ ነገር አስነክቶሻል። እንዴት ነው የተቀየርሽው? አንቺ ራሱ የሌለ ሰው ቤት አሳይቶሽ ከነግን እርግጠኛ አረ እግዚአብሔርን ያንቺ ግቢ ነው ያንቺ ቤት ነው የሄድኩት። ይሄው ባሮ ካለ አብረን ነው የሄድነው። ስጀመር መጀመሪያ እሱ ነው ቀድሞ። አንቺ እንዴ ነው ምታ ምን እንደዚህ ያደርጋል ብላችሁ ታስባለች ኮ ደለም ይሄን ነገር የምናደርገው አጣርተን ንብረቱን በስሙ አድርጎ እኮ ነው ማለት። የቅርታ ልብ አንድ ላይ ቢሆኑ ልጅ ቢያፈሩ ብያስቤ እኮ ለደስታ እኮ የመጣሁት እኔ አይመስለኝም አይመስለኝም። አንቺ ራሱ በመጃጃልሽ እኔ ገርመሽኛል። የሱስ አንዴ ይወጣለት ነው። አንቺ በጣም እየተቀየርሽ ነው። አንቺ ራሱ እንደ ምን ሆነሻል እንዴ? በዚህ ልክ እንደዚህ ያደርግሻል? እኔ ብዬ ገምቼሽም አስቤሽም አላውቅም። እኔ እኮ ተቀይሯል ብዬ ነው እኮ ደስ ብሎኝ እኮ ነው። እሱ ላይ እንደተቀየረ እኮ ነው። በምላሱ በምላሱ ላይ ይቀየራል። አሁን እኮ በጣም እንትን ብሏል። መንፈስ ነው ያማመኝ እኮ እያለ ነው። በጣም እኮ ዝቅ ብሏል። ያዛዝናል ያዛዝናል፣ ይለያል እንዴ? ነጊውን እኮ ነው በትሞ እንድ እንዲያደረግ የምናደርገው እኮ ንብረቱን ካደረገ በኋላ እኮ ነው ሁሉም ነገር አላውቅም እኔ እንደዚህ አይነት ነገር አላውቅም እኔ እኔ ከሱ በላይ ደግሞ በጣም እጅግ እያናደርሽኝና እያሳዘንሽኝ ያለሽው አንቺ ነሽ አንቺ ነሽ በጣም እኔ እኮ ሰኒዬ እኔ እኮ እኔ አስቤ እኮ ነው እኔ አንቺ ጋር ከምትንከራተት ወደ ቤቷ ብገባ ብዬ ነው ሁሉም መንገድ እና ልክ እሱ በአፎ የለፈለፈው ነገር ሁሉ በተግባር ይሆናል። አይደለም በፍጹም ታስብ ያለሽም እንደዚህ አይነት ነገር ታደርግ ያለሽም ብዬ አላስብም። እኔ እውነት በጣም አዝኝብሻለሁ። በስመ አብ እኔ እንደዚህ አይነት ነገር አልጠበቅኩሽም። ምነው ምነው በእውነት እኔ በጣም ተቀይሜሻለሁ በቃ አይደለም እኔ እኮ እንትን ብዬሽ ነው የማውነት። እኔ አስቤላት እኮ ነው፣ ለምን ትንከራተታለች። አንዴ ነገ አንዴ አንቺ ለኔ አስበሽ ነው ግን ሰውየው ልቡ የሚገኝ ሰው አይደለም። አየሁ በእውነት አታለሽ ነው አንቺ ራስሽ። እንዴት ነው በሕግ የተያዘ ነገር? እሱ ዛሬ ቤት ልሰራ የቻለው እስከ ዛሬ የት ነበረ? አስራራት አመት ሙሉ እኮ ወይኑ። አሁን ተቀየረ። የሰው ልጅ ነው መቀየር። አይቻለኝ እንዴ? ታምኜዋለሽ። ምን አስነክቶሽ ነው? ምን አስነካኛል? ወይኑ፣ የሰው ልጅ ተጣጥቻለሁ። ስራ፣ አንቺ ቅርታ ማድረግ ለምን አቃተሽ እንዴ? ከእኔ ጋር ሁሉ ዱላ ወርዶብሽ እንዴት ነው? አምነሽ ወይኑ፣ እሺ፣ እውነት ከሆነ ትገቢያለሽ አትገቢም? ይሄን ብቻ ንገሪ። ለምን? ምን ችግር አለው ከተስተካከለ፣ ከተስተካከለ። እያስገድድኩሽ እኮ አይደለም፣ ግን እንድታስቢበት ነው። እኔ አከብርሻለሁ። እቴንሽ አይደለ? ምን አልባት ሌላ ሴትስ ገንዘብ ተቀብለ ብለው እያሰራስ ከሆነ በምናምን አለው። እኔ አንቺ እኮ የውጭ ነው ልቡን አታውቂም። እኔ እኮ የዛሬ አይደለም እሱን እማቁ ሀይ፣ አንድ አመታችን እኮ ነው የእነሱ ገብቶኛል ወይኑ፣ ሁሉ ተጫውቶብኛል። እሱ እንዴት ታምኜዋለሽ? አንቺ ወይኗ ገብቶኛል እኮ እኔም እኮ እስከ ዛሬ እኮ በጣም ብዙ ነገሮች እኮ ስፈርድ ነበረ። ነገር ግን ምናልባት ተቀይሮ ከሆነ ይኸውልሽ፣ አንቺ መጀመሪያ አረጋግጠን እኮ ነው አይደለም። እኔ እንደ ሀሳብ ደስ ብሎኝ ነው የመጣሁት። በቃ ከፍቶ አንቺ ማለት ነው በጣም ልብሽን አሰንትን ብለሻል፣ አሳይተሻል በጣም እንት ምንጣፍ ወንሽለት ገብቶሻል እኔንም እንዳንቺ አስበው ነው። እኔ ግን ውስጤ ያለው ቁስል ከዛ ጊዜ ጀምሮ ይሄ ዘጠኝ ሙሉ ውስጤ እንደቆሰለ ነው። መቼም የኔ ልብ ለሱ አይራራ መቼም ማለት ነው። አሁንም ቢሆን ማለት ነው ልንገርሽ፣ ሌላዋን ደግሞ መስኪኖን እየተጫወተባት ነው። ወይ ነው የሰው ልጅ መቀየር አይችልም። እሱ መቼ ሰው ይቀየራል? እሱ ግን የሚቀየር ሰው አይደለም። እውነቴን ነው የምልሽ እሱ መቼ ማይቀየር ሰው ነው ሰው ም አይቀየም። እኔ በቃ አስደስትሻለሁ ብዬ ነው የመጣሁት። እኔ ሰርፕራይዝ ማድረግሽ መስሎኝ ነው የመጣሁት እኮ ወይኑ እሱን እሱን እኮ አቃለሁ፣ ግን እኔም በቃ በቃ እሺ፣ እኔ ይቅርታ። ማስደስትሽ መስሎኝ ነው በቃ እሺ፣ እኔ ልሂድ፣ ይቅርታ። ኧረ ችግር የለውም አልበሳጭም። አንዷ እንዲያውም መስኪኖ እየተጫወተባት ነው እውነት። እውነትም ሊሆን ይችላል ብለሽ ግን አስቢ ወይን፣ ተይ። አንዳንዴ ቆም ብለን እናስብ ነገር እሺ ስለማቆቆን ስንት አመት ሙሉ ብሬ ኖርኩ። ምንም ነገር ለውጥ የለም። እሱ ያለሽ ልቀየር ይችላል ወይ ነው እንደሱ አደምድሚ። ቢቀየር ልንገርሽ፣ ግን ንብረትሽን፣ በቃ መጀመሪያ ንብረትሽን ተቀበይ፣ ከዛ ሌላውን እናስብበት። ሶስተኛ ጊዜ እኮ ነው እንደዚህ በህይወት እየተጫወተብኝ። እንዴት ነው የሚቀየረው? እሺ ቅርታ በቃ ነኝ ነኝ ያጠፋሁት እኔ፣ አንቺ አላጠፋሽም። ለኔ ብለሽ ነው መስሎሽ ነው። አንቺ አታውቂም የእሱን ልብ፣ እኔ ነኝ የማውቀው። እሺ በቃ